ጤና ይስጥል ልጆች፣ ይህ ዘኬዎስ የተሰኘው ለአጭር ጥያቄዎች አጭር ምላሽ የምትሰጡበት ዝግጅታችን ነው። ለዛሬው የጌታችንን ስቅለት በተመለከተ በርካታ ጥያቄዎችን አዘጋጅተንላቸዋል። ብዙ እንደምትመልሱ ተስፋ እናደርጋለን። መልካም ጊዜ። ጌታችን ሐሙስ ማታ ከመያዙ በፊት ሲጸልይበት የነበረው የአትክልት ቦታ ምን በመባል ይጠራል? ጌቴሴማኒ። ጌታችን በጌቴሴማኒ ሲጸልይ ሐዋርያት ምን እያደረጉ ነበር? ተኝተው። ከአስራ ሁለቱ ሐዋርያት መካከል ጌታችንን በመሳም አሳልፎ የሰጠው ማን ነው? ይሁዳ ያስቆሮቱ ይሁዳ ጌታችንን በስንት ዲናር ሸጠው? በ30። ጌታችንን ሶስት ጊዜ አላውቀውም ብሎ የካደው በመጨረሻ ግን በንስሐ አምባ የተመለሰው ሐዋርያ ማን ነው? ጴጥሮስ። አይሁድ ጲላጦስን በጌታችን ምትክ እንዲፈታላቸው የጠየቁት ወንበዴ ማን ይባላል? በርባን ካላችሁ ልክ ናችሁ። አይሁድ ጌታችንን ስንት ጊዜ ገረፉት? ስድስት ሺህ ስድስት መቶ ስልሳ ስድስት ጊዜ። በዕለተ አርብ ሁሉም ሐዋርያት ሲሸሹ ከጌታ እና ከእናቱ ጎን ያልተለየው ሐዋርያ ማን ነበር? ቅዱስ ዮሐንስ ካላችሁ ልክ ናችሁ። ጌታችን የተሰቀለበት ስፍራ ምን በመባል ይታወቃል? ጎልጎታ ወይም ቀራኒዎ ካላችሁ ልክ ናችሁ። የጌታችንን መስቀል በመሸከም ያገዘው ሰው ማን ይባላል? ስምዖን ቀሬናዊ ወይም የቀሬናው ስምዖን። ጌታችን የተሰቀለው በየትኛው ዕለት ነው? ዓርብ ዕለት ካላችሁ ልክ ናችሁ። ጌታችን የተሰቀለው በስንት ሰዓት ነው? ከቀኑ በስድስት ሰዓት። አይሁድ ጌታችንን የሰቀሉት በምን ላይ ነው? በእንጨት መስቀል። አይሁድ ጌታችንን ለመስቀል ስንት ችንካሮች ወይም ምስማሮች ተጠቀሙ? አምስት። ሳዶር፣ አላዶር፣ ዳናት፣ አዴራና ሮዳስ ይባላሉ። ጌታችን የተሰቀለው ከስንት ወንበዴዎች ጋር ነው? ከሁለት። ከጌታችን ጋር የተሰቀሉት ወንበዴዎች ስማቸው ማንና ማን ይባላል? ጥጦስ እና ዳክርስ። በቀኝ የተሰቀለው ወንበዴ ወይም ፋያታዊ ዘይማን ስሙ ጥጦስ፣ በግራ የተሰቀለው ወንበዴ ወይም ፋያታዊ ዘጸጋም ስሙ ዳክርስ ይባላሉ። በዕለተ አርብ አይሁድ የጌታችን ልብስ ቀደው ምን አደረጉት? ዕጣ ተጣጣሉበት። ጲላጦስ በጌታችን መስቀል አናት ላይ ምን የሚል ጽሑፍ አስቀመጠ? ኢየሱስ ናዝራዊ ንጉሠ አይሁድ። ኢናንአ ጌታችን ተጠማሁ ባለ ጊዜ አይሁድ ምን አጠጡት? ሆምጣጤ ወይም መራራ ሐሞት። ጌታችን በመስቀል ላይ ሳለ የተናገራቸው ቃላት ስንት ናቸው? ሰባት ካላችሁ ልክ ናችሁ። ሰባቱ አጽርሐ መስቀል ይባላሉ። ጌታችን ራሱን አሳልፎ ከመስጠቱ በፊት የተናገረው የመጨረሻ ቃል የትኛው ነው? ተፈጸመ። ጌታችን ሲሰቀል የቤተ መቅደሱ መጋረጃ ምን ሆነ? ለሁለት ተከፈለ ወይም ተቀደደ። የጌታችን ጎን በጦር በተወጋ ጊዜ ከውስጡ ምን ፈሰሰ? ደምና ውሃ። በውሃው እንጠመቃለን። ደሙን ደሞ ጠጥተን ስጋውን በልተን የዘላለም ሕይወትን እናገኛለን። የጌታችን ጎን የወጋው ወታደር ምን ሆነ? የታወረው አንዱ አይኑ በራለት። ጌታችን ነፍሱን አሳልፎ የሰጠው በስንት ሰዓት ነው? በዘጠኝ ሰዓት ካላችሁ ልክ ናችሁ። የጌታችንን ስጋ ይሰጠው ዘንድ ጲላጦስን የለመነው ሰው ማን ይባላል? ዮሴፍ ካላችሁ ልክ ናችሁ። ጌታችን ከመስቀል የወረደው በስንት ሰዓት ነው? በአስራ አንድ ሰዓት በስጋው ወደ መቃብር በነፍሱ ደግሞ ወደ ሲኦል ወርዶ ነፍሳትን ነፃ ወጣ። ጌታችንን ገንዘው የቀበሩት ሁለት ሰዎች ማንና ማን ናቸው? ዮሴፍና ኒቆዲሞስ ካላችሁ በትክክል መልሳችኋል። ቤሮና የተባለችው ሴት በጌታችን ፊት ላይ የወረደውን ደም እና ላብ በጨርቅ በመጥረጓ ምን ተደረገላት? በጨርቁ ላይ የፊቱ ምስል ታተመላት ካላችሁ ትክክል ናችሁ። ጌታችን በተሰቀለ ጊዜ ፀሐይ ምን ሆነች? ጨለመች። ጌታችን በተሰቀለ ጊዜ ጨረቃ ምን ሆነች? ደም ሆነች። በጌታችን ስቅለት ጊዜ ከዋክብት ምን ሆኑ? ረገፉ ወይም ወደቁ። ጌታችን ከሊጦስ ጥራይ ፍርድ አደባባይ እስከ ኮረብታማው ቀራንዮ ሲጓዝ ዋና ዋና ጉዳዮች የተፈጸሙባቸው ቦታዎች ወይም ምዕራፎች ስንት ናቸው? 14 ካላችሁ ልክ ናችሁ። ጌታችን በተሰቀለ ጊዜ ቅዱሳን መላእክት ምን አደረጉ? ደሙን በብርሃን ጽዋ ተቀበሉ ያላችሁ በትክክል አግኝታችሁታል። ጌታችን በተሰቀለ ጊዜ ከቀኑ 6 ሰዓት እስከ 9 ሰዓት ድረስ ምን ተፈጠረ? ጨለማ ሆነ። ይህ በምስሉ ላይ የምትመለከቱት ምንድን ነው? የሾሃ ክሊል ያላችሁ ትክክል መልሳችኋል። አይሁድ የጌታችን ልብስ ገፈ በመውሰድ በምትኩ ያለበሱት ሌላ ልብስ ምን ይባላል? ከለሜዳ። ጌታችን በመስቀል ላይ ሰባቱን ቃላት ከተናገረ በኋላ ሰይጣን ምን ሆኖ ነበር? በትክክል ታስሮ ነበር። ከአይሁድ ጋር ተባብሮ በሐሰት የመሰከረና ጌታችን በጥፊ የመታው ሰው ማን ነው? መጻጉ። 38 ዓመት ያልጋ ቁራኛ ሆኖ ጌታችን የፈወሰው ሰው በመጨረሻ በሐሰት መስክሮ በጥፊ መጥቶ ከአይሁድ ጋር ተባብሮበታል። ኪርዬ ኤሌይሶን ማለት ምን ማለት ነው? አቤቱ ማረን ማለት ነው። በተለምዶ ኪሪያ ላይሶን እንላለን። የዛሬው ጥያቄና መልሳችን ይህን ይመስል ነበር። ምን ያህል ጥያቄ መለሳችሁ? ወላጆቻችሁን ጠይቁና ከታች ባለው የኮሜንት ማስቀመጫ ላይ ቁጥሮቹን አስቀምጡልን። እናመሰግናለን።